አንዳንድ ሰዎች አሁን ያሉበት ሁኔታ ከሰማይ ላይ ኮኮብ ይለቀምልኝ ብዥ ነው እና ልጫዋትበት ማለት ጀምረዋል። በጣም ያሳዝናል። ውዶቼ በዛሬው ቪዲዮ በሀይምዬና በሀይምዬ ቪዲዮ ዛሬ በተለቀቀው በጣም አዝኛለሁኝ በጣምም ተደንቄበታለሁኝም በጣም የሚያሳዝን ነገር ነው ማለት ሰውን አትሳደቡ ራስን ጨዋጨዋ አድርጎ ሰውን ልክ እንደ ተሳዳቢ መቁጠር ምንም ሚሉት ነው ባይዘዋይ ውዶች ዛሬ የለውም ነበር ለዛ ነው የጠፎት የጠፎባችሁ እኔን የምጠብቁ ሰዎች ስላላችሁ ለዛ ነው ይሄንን ሀሳብ ሰላም ጤና ይስጥልኝ ውድና የተከበራችሁ ይህ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት አንዳንድ ጊዜ ንግግር አያውቁም፣ ንግግር አይችልም ብሩክ ምናምን። መቼ ነው ታዲያ ንግግር የሚችለው መቼ ነው? አፍሽን አትክፈች፣ ጭራሽ ሀይሜን አፍሽን አትክፈች ለመናገር አበቃ። ኮንግራ ኮንግራ፣ ለዚሽ ቀን ስለበቃ ኮንግራ ብለናል። ሌላው ደግሞ ስራ ፈት ትላታለክ እንዴ ንገሩኝ። ባይ ነገር እኮ ነህ ብሩኬ፣ ነገሩኝ ባይ የሆንክ ሰው እየነክ፣ ስራ ፈጥራልክ ከምድር አንስታ ሰመይ አደረሰችክ ዛሬ ያዙ ይልቀቁኝ ትላለት፣ ትረገረጋለክ ለመቆባት ብቻ መልክ አለኝ ብለህ እንዳታስበው መልክ የለህም። መልክ አለኝ ብለህ እንዳታስበው መልክ የለህም። ጣጉርህ ቢነሳ የብሳና ጉቶ ነው የምትመስለው። እኔ ልንገርህ ብራዘር፣ ምናልባት እኔ መልክ አለኝ ብለህ ከሆነ የምትኩራራው ካንተ በላይ መልክ፣ መልካምነት፣ ስብእና ሁሉን ነገር አሟልቶ የሰጣት ያለ አርቴፊሻል አጠገብ ያለችዋ ሴት ሃይማኖት የጋሽ የታደሰ ልጅ ብቻ ናት። አንተማ እኮ ተውረገረክ ተውረገርክ ጭራሽ ስራ ፈታለች አይደለ ስራ የፈጠረችል ሴት ነች። ስራ የፈጠረችል ሴት ናት። ታውቃታለን። እኔማ ስራ አለኝ የስራ ሰው ነኝ ያለችክ እንዴ? ሀይሚ እኮ እኔ ነኝ እዚህ ያደረስኩህ እኮ እማትልክ ባለጌ ስላልሆነች ነው። በጣም ጨዋ ስለሆነች፣ ፍቅር ያሸንፋል ፍቅርን እኔ በገንዘብ አልገዛውም ያለችው በባለፈው ለታ በቅኔ ምን ለማለት ፈልጋ ይመስልሃል? ምን ለማለት ፈልጋ ይመስልሃል እ ለአንተን ብዙ ነገሮች ብዙ ነገሮችን ተለውጠውልሃል ከእሷ ጋር ከሆንክ ወዲህ ብዙ ነገሮች ወደ ህይወት መጥተዋል። ብዙ ነገሮችንም አድርገሃል እና ቃለን ሱቅም ከፍተሃል የሞባይል ሱቅ። ለዛ ነው እንደዚህ የምትንጠራራው ሰማይት አልደረስኩኝ ሰማዩን ካልጨበጥኩትኝ በጃልክ። አረ ሰከን በል ሰውዬው፣ ምን ነው በዝን ያክል ያዙ ይልቀቁኛ። በዛክ ምን ሆነ ነው እንደዚህ የምትውረገረገው እ? የለወጠችህን ሴት እንበዝን ያክል እሷን ለማስጠላት ምንም እንኳን የምትሰሩ ድራማን ቢሆን ድራማ መስሎ የማይታያቸው የምትነጋገሩትን ነገር በስሬሱ ወስደው የሚሰማቸው ልጆች አሉ። እኛ እንኳን እኛ እንኳን እናውቃለን የምትሰሩት ስራ፣ በእርግጥ ብናቀውም ያናድደናል። ከምትወረገረገው አንጣር ማለት ነው። ከምትናገረው ነገር አንጣር። ነገር ግን ሰከንበል። እሷ ስራ አላት ታው እንጂ ስራ ስላላት ነው እንዴ ተለጣጥፋ የምትሄደው? ምን አቃጠለክ? ስለ ሶስተኛ ሶስና ጋ ኮመንት በሰጠችው ኮመንት ሰጥታ ማታ አቅሴ ኮመንት ሰጠኝ ብላ ምን አናደደክ? ምን አናደደክ? ስራ ወጣብህ። ሰው እኮ ምንድነው የኮረኮሩትን ያክል ይስቃል አሉ። አንተም በቃ ስራ ስለወጣብህ እዛ ጋር እውነቱን ስለነገረች ይቺ ቅማሚ የሆነች ልጅ በቃ ተቃጠልክ፣ ተናደድክ። ስራ ተሴት ጋራ ተለጣጥፎ መዞር ነው መዞር ሀይም፣ ይህን ያክል የምደክመው እኮ አንተን የግሏ ለማድረግ ነው። ገባክ? እሷ እንደ አንተ አስመሳይ ስላልሆነች፣ አንተማ ትችልበታለ ማስመሰሉን። አየንህ እኮ አየንክ። እኔ ለሴት ልጅ ክብር አለኝ። እኔ ለሴት ልጅ ለየት ያለ ክብር ነው ያለኝ። ታው እንጂ የሴት ልጅ ክብር ስላለን እንዲ ሴቶችን አክተልትለ የምዞረው። አንድ ጊዜ ጉንጭህ ላይ ተስመ እንትኑን፣ አይ ነው እኮ ቲፒስትኩን። አይ ነው፣ ሀይም እየቀልደች ነው። እንዲ እያልኩኝ ነበር፣ ለካ ቻፒስቲክ የተሳመው ትናንት። እኔ በነገራችን ላይ የሀይሚ እህቶች አሳ ጎርጓሪ ዘንድ ያወጣላሉ። እንዴት ነው ግን ጎርጉራችሁ የምታወጡት? እኔ ኮስክሮራ ርግ በቃ አስጠግቼ በጣም አስጠግቼ ለማየት ሞክሬ አልታያለኝ። እነሱ ግን በቃ ውዶቼ ፈልፍለው አወጡት። ጉንጩ ላይ ሊፕስቲክ ነበረበት ትናንትና ላይ አስቡት። ይሄ ሰውዬ አሁን ያዙ ይልቀቁኝ ይላል። ምን ሆነ ነው በጣም ያዙ ይልቀቁኛል። ረሳው በቃ ስታደረግኩው የመጣበት ሚስኪን። እውነቴን ነው ምልህ ድህነቴን ወደድኩትኝ። እመቤቴን ድህነቴ ግደለኝ አልኩ። እኔ ማለት ነው ማግኘት እንደዚህ ብጥስጥስጥስ የሚያደርግ ከሆነ አረ ድህነቴ እንደዚችው አመዳም ድሃ ሆኜ እንደ ብቀር ይሻለኛል ነው ያልኩትኝ። እግዚአብሔርን ነው ምላችሁ እንዴ እኛናቀውም እንዲ ሰዎች በፊት በፊት በፊት በፊት ገና ጋያሚ እንደመጣ ሰሞን አናውቀውም። እንዲ ለካ ያ ሁሉ ማስመሰል ነሯል። በቃ በኦዲየንስ እንትን ልብ ውስጥ ሰርስሮ ለመግባት የተሄደበት ርቀት ነሯል። እንደዛ ስትቀላውጥ የነበረው ስትቀላምድ ማለት ነው ስትቀላምድ የነበረው እነዚህን ባልቴቶች አስቀምጠሃል። ብራየና ትናገር፣ እሱ ማን ነው ማንናገረው? ምድረ ጭልፋ ማነሽ አንቺ? ማነሽ እኔ ነሱን እንዳልናገር የምትከለክኝ? በነገራችን ላይ እኔ ቃልዬ ማለት ነው ድፍነኝ፣ እኔ ምንንም አልሰማም። በተለይ ደግሞ ይሄ በሴት ልጅ ላይ ጢባ ጢቤ ካልተጫወትኩኝ ለሚሉ እንደዛ አይነቱ እንደ ብሩኪ አይነቱ አስመሳዮች ጥብ እያደረጉ ማስጣት ደስ ይለኛል። ማን ስለሆነ ነሱ ሴት እህት ስለሌለው ነው? እናቱ ሴት ናቸው ቆም ብሎ ቢያስብ እናቱ ሴት ናቸው። ሴትት የለኝም ወንድሞች ናቸው ብሎ ከሆነ እንደዚያ ያዙ ይልቀቁኝ የሚለው ምን አይነቱ ነው? በፈጣሪ ስ ስርአት የለህም። በጣም ስርአት የለህም። አብሽናትክ ፈቺ እናንተ እዛ ቁጭ ብላችሁ ትሳደባለች። ደግሞ ምን ይላል? እኔ ለደደብ መልስ አልሰጥም ይላል። አንተ እኮ ታዲያ ዛሬ የድድብና ድግሪህን እኮ አስመረቅ። አብሽናትክ ፈቺ አብሽናትክ ፈቺ አላት ለሀይሚ ሰው ወይ ሰው ሰው ተብሎ ሁለት ፊደል ስም የተሰጠው የሆነ ምክንያት ስላለው ነው ዝም ተብሎ እኮ አይደለም ቤተሰብ የሆነ ምክንያት ስላለ ሰው እየተባለበት በጣም ትገርማለህ ለማንኛውም ልብ ግዛ ልብ ይኑርህ ነገሩ አሁን እንትን ላይ ነክ እንጠጥ እንጠጥ ላይ ነክ ይሄ ምንድን ነው ይሄ ጉርምስና ላይ ማለት ነው እንጠጥ እንጠጥ